ከሐምሌ 2016 ጀምሮ የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ በዛሬ እለት በደረሰባቸው ድንገተኛ የመኪና አደጋ ሕይወታቸው በማለፉ የዞኑ አስተዳደር ጥልቅ ሐዘን እየተሰማ መሆኑን እየገለጸ ለዞኑ ሕዝብ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንደሚመኝ በመግለጫው አስታውቋል። የመረጃ ምንጫችን የስልጤ ዞን አስተዳደር። እጅግ አሳዛኝ ወጡ ከመቅረት እግዚአብሔር ይጠብቀን። በጣም አሳዛኝና ልብ የሚነካ መረጃ ነው። ድንገት እንደ ወጡ መቅረታቸው በርካቶችን እንዳሳዘነ የስልጤ ዞን አስተዳደር ሐዘኑን እየገለጸ እንደሚገኝ ጭምርም የወጡት መረጃዎች ያሳያሉ። ሚኪነኝ ከሚኪታቡርንፎ ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።